በሶሻል ሚዲያ ላይ በተለያየ መንገድ ቀብሩም የተለያየ የዕለት ፕሮግራሙ በማይሆን ቦታ እየተሰራጨ ስለሆነ ትክክለኛ ከቤተሰቡ የተዋቀቀ ኮሚቴ አለ። ያንን ኮሚቴ በተመለከተ በትክክለኛ መረጃ ደርሶ እናንተም ደግሞ አሰራጭታችሁት በስንት ሰዓት የት እንዴት ይካሄዳል የሚለውን ነገር እንድታደርጉ ነው። ብስሚላህ እንግዲህ ታላቁ አባታችን ሐጂ ሙፍቲ እንግዲህ ወደ አኼራ ሄደዋል። አላህ እንግዲህ ይርከማቸው፣ አላህን ጀነተል ፍርዶስ ይወፍቃቸው። በዚህ መሰረት እንግዲህ የአገር ዋርካ የአገር መከታና ትልቅም አባት ነበሩና እሳቸውን የሚመጥንና የቀብር ስነስርዓታቸውን በተመለከተ እንዴት ይሆናል የሚለው ከመንግስትም እዚህም ያለው አብሮ በመሆን በነገው ዕለት ሰኞ ጥቅምት 10 2018 ዓ.ም የሚካሄድ ሲሆን ይህንንም ሂደት በአጠቃላይ ምን ይመስላል? ከቤት ጀምሮ በሶስት መንገድ የተከፋፈለ ሂደት አለውና ይህን ዝርዝሩን ልጃቸው እንግዲህ አላህ ሰብር ይስጠውና አህመድ ዑመር ቀሪ ሂደቶችን እሱ ያብራራልናል። ቢስሚላ አልሐምዱሊላህ። እንደሰማችሁት ነው ያው ትልቅ ሙሲባ ነው የወደቀብን። አባታችንን አጥተናል። የሁላችንም አባት ናቸው። አዝነናል። ስለዚህ ወደማይቀረው አኸራ ሂደዋል ሲሄዱ ደግሞ ያው እንግዲህ ሁላችንም ወደዛው ስለሆን ሸሪያው ባስቀመጠውና ለነሱም በአማራ መልኩ ለማድረግ እየጣርን ነው። ስለዚህ በዚሁ መልኩ በነገ እለት እንደተነገረው ያው ከሞተ ሰው ወደ ቤቱ ማድረስ ስለሆነ ነገ እንደ አላህ ፍቃድ አስር ሰዓት ላይ የቀብር ስነስርዓታቸው ይፈጸማል። ሁላችሁም ከጎናችን እንድትሆኑ እንጠይቃለን። በኑር መስጊድ ምንሰግድ ይሆናል። ከዛ ውጭ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 ከቅይጣ አገልግሎት ወደ መካነ መቃብር ቀይሮላቸው መካነ መቃብር ያላቸው ስለሆነ በዚሁ የግል መካነ መቃብር በክብር የሚያርፍ ይሆናል። ይህንኑ ፕሮግራም እንዲያሳልጡና ይህንን ፕሮግራም ደግሞ በጥሩ ሁኔታ እንዲያስፈጽሙልን ከቤተሰቡ ጋር በመመካከር ሰባት አብይ ኮሚቴዎች አቋቁመናል። እነዚህ ኮሚቴዎች ይህንን ፕሮግራም የሚያሳልጡልን ይሆናል። ስለዚህ አላህ ይርዳን። ሁላችሁም ከጎናቸው እንድቀሙ እንጠይቃለን። ሁሉም ሰው ላዘነው ነው መጽናናትን ይስጠው፣ ለእኛም ሰብር ይስጠን። ከዚህ በመቀጠል በመጨረሻ ላይ ልምፈልገው የሙፍቲ ስራ አልተቋረጠም። ብዙ አላማ ነበራቸው። ስለዚህ እኛ ልጆቻቸው የምናስቀጥል መሆኑን፣ መስጊዳቸውን የምንሰራ፣ ስራቸውን የምንቀጥል መሆኑ ሐሪማቸው ኢላዮ ሚዲን እንደሚቀጥል ቃል ገባላችኋለሁ። አመሰግንሻለሁ። ትልቁ የዕለት ሂደቱ ምን ይመስላል የሚለውን ነገር ካወቃችሁ በዚህ ሂደት ቅድም ወደ ስድስት አብይ ኮሚቴ አለ። ስድስት አብይ ኮሚቴ ውስጥ የተለያየ ደግሞ አምስት ቦታ ላይ ይህን ጉዳይ የሚያስፈጽሙ ደግሞ ኮሚቴዎች አሉ። ያ ማለት ጠዋት ከቤታቸው ከመኖሪያ ቤታቸው የሚያስነሳና እዚህ ደግሞ ሂድማውንና እና እዚ ያለውን እንግዶችን የሚያስተባብር ኮሚቴ አለ። ለዛ ኃላፊነት ደግሞ አሚር አለው። ያን ኮሚቴ የሚመራ ቲም አለ። እሱንም ይህንን ያስፈጽማል። ከዛ በኋላ ቅድም እንግዲህ እንደተገለጸው ሰላታቸው የሚደረገው እንግዲህ ኑር መስጊድ ዙሁር ላይ ነው። ስለዚህ በዙሁር ላይ ሁሉም ሰው እዛ ተገኝቶ በዛ ፕሮግራም ላይ እንዲሳተፍ ይደረጋል። ከዛ በኋላ የሚደረገው ምናልባት መስጊድ መምጣት ለማይችሉት ደግሞ ፕሮግራም እሳቸውን የሚመጥን ነገር ለማድረግ ደግሞ ሚሊኒየም አዳራሽ ደግሞ ስምንት ሰዓት ላይ ከዛ ፕሮግራም የሚደረግ ይሆናል። ከስምንት ሰዓት በኋላ ከስምንት እስከ ዘጠኝ ያለ ሂደቱን ከተደረገ በኋላ ወደ መጨረሻ ማረፊያቸው ወደ መካነ መቃብራቸው ወደ ተዘጋጀ ቦታ የሚሄድ ይሆናል። ይህ ደግሞ ማለት እዚሁ አዲስ አበባ ውስጥ ነው ሰፈራ ወደሚባለው አካባቢ ሀይሌ ጋርመንት አካባቢ ያለ መኖሪያ ቤታቸው አካባቢ ያለ ቦታ ላይ ነው የሚሆነው እና ይህንንም እንግዲህ በየቦታው ላይ የሁላችንም ኃላፊነት ነው። እከሌከሌ ብሎ ኮሚቴ ተዋቅሯል ማለት ያንን ነገር ለመሰብሰብ እንጂ ከዛ ውጭ ያለው ነገር ሁሉ የሁላችንም ኃላፊነትና የሁላችንም አባት ዘር፣ ቀለም ሃይማኖት፣ ሳይለየን ለዚህ ነገር ሁላችንም ተባባሪ ሆነን በተረፈ ደግሞ ሀዘናችንን ለመግለጽ በየትኛውም ቦታ ላይ ተገኝተን ይህንን ነገር አባታችንን በክብር እንድንሸኝ የሁላችንም የመላ ኢትዮጵያን ጥሪ ነው። እስካሁን ደግሞ ከቤተሰቡ ጎን ለሆናችሁ ሁሉ አላህ እንግዲህ ሀይር ጀዛችሁን ይክፈላችሁ። አሰላሙ አለይኩም ወራህመቱላህ አበረካቱ። ነገ በኢትዮጵያ ታሪክ ትልቅ ሰው ነው የምንሸኘው። በእኛ እድሜ ኢትዮጵያ እንደ ሀገር ትልቅ ሀዘን ነው። አላህ ጀነት ያርጋቸው። ሁላችንም ወደዛ ነው የምንሄደው። እሳቸው ጉዳያቸውን ጨርሰ ሄደዋል። ሙፍቲ የሰላም የአንድነት፣ የመዋደድ የመከባበር ምልክት ነበሩ አይደለ? ስለዚህ የሙፍቲ የቀብር ስነስርዓት ይህንን ነው እንዲገልጽ የምንፈልገው። በቅርብ መሰናበት የሚፈልግ ሰው በቤታቸው መምጣት መገኘት ይችላል። ቤታቸው ላንቻ የሚባለው ሰፈር ከኦሮሚያ አዲሱ ፖሊስ ጽህፈት ቤት ገባ ብሎ ነው የሚገኘው። አይ ደግሞ ሃይማኖታዊ ስነስርዓት፣ በእስልምና ሃይማኖታዊ ስነስርዓት ሰለተል ጀናዛ መስገድ የምትፈልጉ ኖር መስጊድ ወይም በኒ መስጊድ ቀደም ብሎ ቢመጣ መንገዶች እንዳይዘጋጉ፣ ቀደም ብለን ከአምስት ሰዓት ጀምሮ ኖር መስጊድ ብንገኝ። የሌላ እምነት ተከታይ፣ የመገናኛ ብዙሃን ባለሙያዎች ሁሉም ቦታ መምጣት ትችላላችሁ። ሁሉም ቦታ ክፍት ነው። ግን የሌላ እምነት ተከታዮች እና የትልልቅ ድርጅት የትልልቅ ተቋማት ኃላፊዎች የዓለም አቀፍ ድርጅት ተቋማት ኃላፊዎች ደግሞ በሚሊኒየም አዳራሽ ከ ከስምንት ሰዓት ጀምሮ ፕሮግራሙ ስለሚካሄድ ሁላችሁም እዛ ደግሞ ብንገኝ ሁላችንም መንገድ ላይ የምንገኝ የጸጥታ አካላት የትራፊክ አካላት እና ሌሎችም ይህንን በማስ ተናበር እንደሚተባበሩ እርግጠኞች ነን። አላህ እንግዲህ እሳቸውንም የጀነት ያድርግልን። ሁላችንም በዚህ መሰረት የምንቃኝ ይሆናል፣ እንሻ አላህ የአባታችንን ሽኝት ጥሩ አድርገን ልክ የእሳቸውን መንገድ በተከተለ መንገድ እሳቸውን እሳቸውን በሚያስታውሰን መንገድ እናደርጋለን። አላህ ይስጥልን። ሁላችንም መሻይኮች ኃላፊነት ሲሰጡን እኛ በአጋጣሚ ኃላፊነቱን ስለወሰድን ነው እንጂ ሁላችንም የአባታችንን ሽኝት ጥሩ አድርገን እስልምና በሚያዘው መሰረት የእስልምና ህግጋትንና ደንብ የእስልምና ስርዓትን ባልጣሰ መንገድ

ያው የሶላት ስነ ስርዓታቸው የሚፈጸመው በኑር መስጂድ ወይም በበኒ መስጂድ ይሆናል። እሱም በዙሁር ሶላት አብሮ ዙሁር ሶላት ጋር ነው የሚሆነው። ከዛ በኋላ ላለው ፕሮግራም ቅድም እንደተባለው በኢኔም ላይ የሚካሄድ ይሆናል። ቀጥሎ ወደ የማይቀረው ደግሞ ያው የቀብር ስነ ስርዓቱ ወደሚፈጸምበት ይሆናል። ይህም በተመለከተ እንግዲህ ነገ በአላህ ቁድራ፣ ያው በአላህ ረህመትና ፈድል የሚፈጸም ይሆናል። ሌላ ተዚህ ያለፈ እንግዲህ የሚጨምረው ነገር የለኝም።